በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ምኩራብ የአብይ ጾም ሦስተኛ ሳምንት በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የአብይ ጾም ሦስተኛ ሳምንት ምኩራብ በመባል ይጠራል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራብ የገባበትና ያስተማረበት ነው። ምኩራብ ማለት ቀጥተኛ ፍቺው ኮረብታ፣ ተራራ የሚያህል ታላቅ ሕንፃ ማለት ነው። ከዚህም የተነሳ የአይሁድ ቤተ ጸሎት ወይም ቤተ መቅደስ ማለት ይሆናል። እንደ ቤተ ክርስቲያናችን ሥርዓትና ተውፊት መሠረት በአብይ ጾም ስምንቱ ሰንበታት ሊዘመር የተዘጋጀው የጾመ ድጓው መዝሙር ነው። በየሰንበቱ የሚነበቡት የመጽሐፍ ቅዱስ ምንባባት፣ የሚዘመረው የዳዊት መዝሙር ወይም ምስባክ ከሰንበቱ ስያሜ ጋር የሚያያዙና የሚዛመዱ ናቸው። በሰንበታት ውስጥ የሚነበበውና የሚዘመረው ጌታችን በመዋዕለ ስብከቱ ያስተማራቸውን ትምህርቶችና የሠራቸውን ዋና ዋና ተአምራትና መንክራት የሚያመለክቱ ናቸው። ጾሙ የጌታ ጾም ስለሆነ ሁሉም መዝሙራትና መንባባት ከጌታ ትምህርትና ሥራ ጋር የተያያዙ ናቸው። በዚህ መሠረት ሦስተኛው ሰንበት ምኩራብ ተብሎ ይጠራል። ቦአ ኢየሱስ ምኩራበ አይሁድ የሚልና ይህን የመሰለ ጌታ በምኩራብ ማስተማሩን የሚያዘክር የሚቀርብበት ሳምንት ነው። በብሉይ ኪዳን ዘመን በኢየሩሳሌም የአይሁድ ቤተ መቅደስ ነበራቸው። ናቡከደነጾር ኢየሩሳሌምን በወረረ ጊዜ ግን ቤተ መቅደሱን አፈረሰ፣ ሕዝቡንም ወደ ባቢሎን አፈለሰ። ከዚህ ጊዜ ጀምሮ አይሁድ በሚኖሩባቸው ስፍራዎች ሁሉ ለጸሎት ቤት ይሠሩ ነበረ። ጌታችን መድኃኒታችን ኢየሱስ ክርስቶስ በኢየሩሳሌም እየተዘዋወረ በሚያስተምርበት ጊዜ ግን ብዙ ምኩራቦች ነበሩ። ሐዋርያት በሚያስተምሩበት ወቅት ከአንዳንድ ቦታዎች በቀር ምኩራቦች ገብተው ወንጌልን አስተምረዋል። በብሉይ ዘመን ቢያንስ አስር የጎለመሱ ወንዶች የቤተሰብ ኃላፊዎች በቦታው ከተገኙ እነዚህን ምኩራቦች ለመስራት ይፈቀድላቸው ነበር። በምኩራብ ውስጥም የሕግ መጻሕፍትና በነቢያት የተጻፉ ጽሑፎች በብራና ጥቅልል ይገኛሉ። ምእመኑ እንዲሰማቸው እንደ መድረክ ባለ ቦታ ላይ ካህናትና መምህራን ቁመው መጽሐፍትን ያነባሉ፣ ቃለ እግዚአብሔርን ያስተምሩ ነበር። ምኩራብን የሚመሩ አለቆች ጥፋተኛ ሰው ሲገኝ በመግረፍ ወይም ከምኩራቡ በማስወጣት ሊቀጡ ሥልጣን ነበራቸው። አገልጋይ ወይም የሚራዱ ወጣቶችም ልጆችን በማስተማር ጥቅልሎችን በማቅረብ በተጨማሪም የአለቆችን ትእዛዝ በመፈጸም ያገለግላል። በየሰንበቱ ህዝቡ ሁሉ ከምኩራብ ተሰብስበው አምልኮታቸውን ይፈጽሙ ነበር። ከአምልኮታቸው ውስጥ ጸሎት፣ ከሕግና ከንቢያት ንባብ፣ ስብከትና ቡራኪ ነበር። በዚህ ምኩራብ ጌታችን መድኃኒታችን ኢየሱስ ክርስቶስ ተገኝቶ ሕዝቡን አስተምሯል። ወዳደገበትም ወደ ናዝሬት መጣ። እንደ ልማዱ በሰንበት ቀን ምኩራብ ገባ፣ ሊያነብም ተነሳ። ሉቃስ ምዕራፍ 4 ቁጥር 16 ወደ ገዛ አገሩም መጥቶ እስኪገረሙ ድረስ በሚገባቸው ያስተምራቸው ነበር። ማቴዎስ 13 ቁጥር 54። ሰንበትን በሆነ ጊዜ በምኩራብ ያስተምር ጀመር። ማርቆስ ምዕራፍ 6 ቁጥር 1። ጌታችን ኢየሱስ ወደ አይሁድ ምኩራብ ገባ። የሃይማኖት ቃልን አስተማሩ። ከመሥዋዕት ይልቅ ምሕረትን እወዳለሁ። የሰንበት ጌቷ የምሕረት አባቷ እኔ ነኝ። የሰው ልጅም የሰንበት ጌታዋ ነው። የአባቴን ቤት የንግድ ቦታ ታደርጉት፣ ቤቴስ የጸሎት ቤት ይባላል እያለ የሃይማኖትን ቃል አስተማራቸው። ወደ ምኩራባቸውም ገብቶ ዝም ይሉ ዘንድ ገሠጻቸው። እነርሱም ትምህርቱን፣ የቃሉን ግርማ፣ የአነጋገርን ጣምና የአንደበችኑ ጥልጥፍና አደነ። ምንባባት፣ መልእክታት፣ ቆላሲያስ ምራፍ 2 ከቁጥር 16 እስከ ፍጻሜ። እንግዲህ በመብል ወይም በመጠጥ ወይም ስለ በዓል ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። እነዚህ ሊመጡ ያሉ ነገሮች ጥላ ናቸውና አካሉ ግን የክርስቶስ ነው። ትሕትናንና የመላእክትን አምልኮ እየወደደ ባላየውም ያለ ፈቃድ እየገባ በሥጋዊም አእምሮ በተንቱ እየታበየ ማንም አይፍረድባችሁ። እንደዚህ ያለ ሰው ራስ ወደ ሆነው አይጠጋም። ከእርሱም አካል ሁሉ በጅማትና በማሰሪያ ምግብን እየተቀበለ እየተጋጠመም እግዚአብሔር በሚሰጠው ማደግ ያድጋል። ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ፣ እንደ ሰው ሥርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ የሚሉት ትእዛዛት በዓለም እንደሚኖሩ ስለምን ትገዛላችሁ? እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና። ይህ እንደገዛ ፈቃድህ በማምለክህና በትህትና ስጋንን በመጨቆን ጥበብ ያለው ይመስል ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይታኝ የያዕቆብ መልእክት ምዕራፍ አምስት ቁጥር አስራ አራት ከእናንተ የታመመ ማንም ቢኖር የቤተ ክርስቲያንን ቀሳውስትን ወደ እርሱ ይጥራ፣ በጌታም ስም እርሱም ዘይት ቀብተው ይጸልዩለት። የእምነትን ጸሎት ድውዩን ያድናል፣ ጌታም ያስነሰዋል። ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ ከኃጢአታችሁ ተናዘዙ ትፈወሱን ዘንድ፣ እያንዳንዱ ስለ ሌላው ይጸልይ። የጻድቅ ሰው ጸሎት በሥሯ እጅግ ኃይልን ታደርጋለች። ኤልያስ እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ በምድርም ላይ ሶስት ዓመት ከስድስት ወር አልዘነበ። ሁለተኛም ጸለየ፣ ሰማዩን ዝናብን ሰጠ፣ ምድሪቱም ፍሬዋን አበቀለች። ወንድሞች ሆይ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው፣ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንዲያድን የኃጢአትን ብዛት እንዲሸፍን ይሆኑ። የሐዋርያ ሥራ ምዕራፍ 10 ከቁጥር 1 እስከ 8። በቂሳሪያም ኢጣሊቄ ለሚሉት ጭፍራ የመቶ አለቃ የሆነ ቆርኔሊዮስ የሚሉት አንድ ሰው ነበረ። እርሱም ከቤተሰቦቹ ሁሉ ጋር እግዚአብሔርን የሚያመልክና የሚፈራ ለሕዝብም እጅግ ምጽዋት የሚያደርግ ወደ እግዚአብሔርም ሁልጊዜ የሚጸልይ ነበረ። ከቀኑ ዘጠኝ ሰዓት ያህል ቆርኔሊዮስ ሆይ የሚለው የእግዚአብሔር መልአክ ወደ እርሱ ሲገባ በራእይ በግልጽ አየው። እርሱም ትንኩር ብሎ ሲመለከተው ደንግጦ ጌታ ሆይ ምንድን ነው? አለ። መልአኩም አለው ጸሎትና መጽዋት በእግዚአብሔር ፊት ለመታሰቢያ እንዲሆን አድረገ። አሁንም ወደ ኢዮጴ ሰዎች ልከህ ጴጥሮስ የሚባለውን ስምዖንን አስመጣ። እርሱ ቤቱ በባሕራ ተገባለው በቆርበት ፋቂ በስምዖን ዘንድ እንግድነት ተቀምጧል። ልታደርገው የሚገባህን እርሱ ይነግርሃል። የተናገረው መልአክ በሄደ ጊዜ ከሎሌዎቹ ሁለቱን፣ ከማይለዩትም ጭፍሮች እግዚአብሔርን የሚያመልክ አንዱን ወታደር ጠርቶ ነገሩን ሁሉ ተረከላቸው። ወደ ኢዮጴም ላካቸው። የዕለቱ ምስባክ መዝሙር 68 ቁጥር 9 እስመ ቅንዓተ ቤትከ በልዓኒ ትእይርቶሙ ለእለ ይትእየሩከ ወድቀ ላእሌየ ወቀጻዕክዋ በጾም ለነፍሴየ። ትርጉም የቤተ ቅናት በልታኛለችና የሚሰድቡህም ስድብ በላይ ወድቋልና ነፍሴን በጾም አስመረርኳት። የዕለቱ ወንጌል ዮሐንስ ወንጌል ምዕራፍ 2 ከቁጥር 12 እስከ ፍጻሜ ከዚህ በኋላ ከእናቱና ከወንድሞቹ ከደቀ መዛሙርቱም ጋር ወደ ቅፍርናሆም ወረደ። በዚያም ጥቂት ቀን ኖሩ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችንና በጎችት፣ እርግቦችንም የሚሸጡትን ገንዘብ ለዋጮችን ተቀምጠው አገኘ። የገመድም ጅራፍ አበጅቶ ሁሉን በጎችንም በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውን ገለበጠ። ርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ እንደ ተጻፈ አሰቡ። ስለዚህ አይሁድ መልሰው ይህን ስለምታደርግ ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት በሦስትም ቀን አነሰዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ አርባ ስድስት ዓመት ጀምሮ ይሠራ ነበረ፣ አንተስ በሦስት ቀን ታነሰዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበረ። ስለዚህ ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህን እንደተናገረ አሰቡና መጽሐፍትና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልም በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎቹን ሁሉ ያውቅ ነበረ፣ ስለ ሰው ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር። ራሱ በሰው ያለው ነው ያውቅ ነበርና። ይቆየን። ወስብሐት ለእግዚአብሔር ወለውላዲቱ ድንግል ወለመስቀሉ ክቡር አሜን።